የትኛው ባረገል ላይ ይሻላል እኛ ይሄኛውን እንወስድ ያለን በአንድ ሌትሩ ነገር ግን አሁን እኔ ወተት የግመል ወተት ምንም

ደንበኛ አላችሁ? አው እንዴ! በየቀኑ ሰፈሩ ላይ ምናምን። ኦኬ አሁን ለምሳሌ እነዚህ የግመል ወተት በብዛት የተለመደው በሶማሌ አካባቢ እና እዚህ ትንሿ ሶማሌ በምትባለው በቦሌ ሚካኤል በሚገኘው ሰፈር ነው። ሌሎች ሰዎች ሲጠጣሉ ከሶማሌ ተወላጆች ይጠጣል። ጣሙ ግን ይለያል። አሁን ከላሞተት እና የግመሎተት ልዩነቱ ምንድነው?

አሁን እኔ ማለትም ከጥቅሙ አንጻር ነው ልጠጣ የፈለግኩት። ከበሽታ ይከላከል ከሆነ ያው የትኛው ወተት ከበሽታ ይከላከላል? ሳታፈላ መጠጣት ይቻላል ብሎ አሁን በቀን ውስጥ አንድ ሰው እስከምን ያህል ቢጠጣ ብዙ ይሆናል?

ምንም ቢሆን ለምሳሌ ማለት ነው ቢያንስ አንድ ግማሿ ትመከራለች። በቃ ገና ግን የቻለ በኋላ እንደ ዳጀሽን ነው ነው እዚሁ

ለግመል የላም መሰለኝ ብዙ ጊዜ የሚመከረው ለውፍረት ምናምን አይደለ። ይሄ ግን ካልሽየም ስላለው ለጥንካሬ ይመረጣል። እንግዲህ እሱ እዚህ ያገኘሁት ወዳጅ ባልደረባዬ ነው፣ ጓደኛዬ ነው እና አሪፍ ወተት እስኪ ያሳየኝ ምናምን ብዬ አየነና የትኛዋ ትኩስ ትመስላለች ምናምን እስኪ እንየው ምናምን ብሎኝ ነው። እና ከዚያ ይሄ አሪፍ ነው። በቃ እስኪ አንደለ እኔና እሱ ከጓደኞቻችን ጋር ሆነ ፈታ እንልበታለን። በዛውም ቼክ አድርግ

ለተመልካቾች ግን የአረፋ በዓል ስለሆነ እንኳን አደረሳችሁ በላ። እሺ፣ ለሁሉም እስልምና እምነት ተከታዮች እንኳን አደረሳችሁ ነው። ተመልካቾቻችን፣ እንግዲህ አሁንም ዞር ዞር እያለን ደግሞ የግመል ስጋ ምን ይመስላል ወደዛ እንሄዳለን። አብራችን ቆዩ። መልካም በዓል። በሶማሌ ክልል ተወዳጅ ከሆኑ ምግቦች አንዱ የበረሃው ንጉሥ ውሃ አይጠሜ ግመል ስጋው ጣፋጭ እንደሆነ ይነገርለታል። በቦሌ ሚካኤል ስጋውን ልንሸምት የፍየሉ እንደዛ አይደለም

የፍየል ነው እንደዛ። እንግዲህ ተመልካቾቻችን፣ አሁን ደግሞ የግመል ወተት ገዝተናል። አሁን ደግሞ የግመል ስጋ እንሸምታለን። ሀይሩ እንኳን አደረሰ። እንዴት ነው አረፋ? እንግዲህ ዛሬ የግመል ወተት ገዛን። አሁን ደግሞ የግመል ስጋ ልንገዛ ነው። ግመል ስጋ ስንት ነው አንተ ጋር? ስምንት መቶ ብር ብቻ አሬ። ቀን ሳልተ ብለን ነበር። መሸጫው ነው በዚህ ነው። አይንከራከርም። ባህል እንትን ስለሆነ እንገዛለን። እንዴት ነው የግመል ስጋ ጥቅሙ? እስኪ እንደው የግመል ስጋ ጥቅሙ

አሁን አዳዲስ ነገር አንድ ሰው ሲሞክር ከባሁን እኔ ግመል ወተትም ጠጥቼ አላውቅም ስጋም በልቼ አላውቅም። እና ብበላ ችግር የለውም አሁን የሚለው ነገር እንደዛ አለ አና ሳመንኩ ነው እንጂ አሁን ብበላ ምንም ችግር የለውም ለጀማሪ አሁን እንደውም እኔ ዛሬ ስራ ነው ብዬ ነው እንጂ ስራ ባይሆን ነው ቤት ወስጄ ቆረጥ ቆረጥ አድርጌ ብለምድ እና የግመል ስጋ እና ወተት ደግሞ በጣም ለበሽታም፣ ቅድም ወተት ራሱ ስገዛ ለበሽታው ምናምን የመከላከል አቅም አለው ምናምን በቀን እስከ ስንት ሸጣለ እንግዲህ ስንት

ምናምን ስለዚህ ሰው ይገዛል ማለት ነው። አሁን በጾም ወቅት ነው ወይስ ከጾም በኋላ የሚሸጡ? በጣም እ ኦኬ እና አሁን የሶማሌ ማህበረሰብ ነው የሚበላው ወይስ ሌላውም ሰው? የትኛውም ሰው ይበላል አለ። ስለዚህ አሁን ተስማሚ ሆኗል ማለት ነው የግመል ስጋ

እንግዲህ አሁን እኔም ተመልካቾቻችን የግመል ስጋን እለምዳለው። ከዛ በኋላ ወተትም ገዝቼ ያለው ስጋዋንም እንግዲህ ማጣጠም ነው የሚሄደው። እንግዲህ አሁን ልቀም አምስ ፈልጌ ነበር ግን እየሰራው ስለሆነ አይጥሬም ኮን ያው አረላ ጥሬም አይመከረም። ስለዚህ ባለሙያውም እንዳለኝ እንግዲህ ሻሻጩም ያው ጥሬ ስጋ ብዙም አይመከርም። ስለዚህ እንግዲህ ሌላ ቀን ለምጄ ደግሞ የግመል ስጋና የግመል ወተት በደንብ ከለመድኩ በኋላ ፕሮግራም ምን ሰራ ይሆናል። እንግዲህ እንኳን አደረሰ ለተመልካቾች እንግዲህ እንኳን አደረሳችሁ በልና አንድ ኪሎ ስጋ ሰጠናል። ስጋ 1 ኪሎ አንድ ኪሎ ወራተ

አሪፍ አድርጋሽ። አሁን የበሬ ስጋ ስንገዛ እንትን ነው የምንለው ይሄ ሻኛ ምናምን ይባላል አይደል? አሪፍ። አሁን የግመል ስጋ ምን ነው የሚመረጠው የሚባለው እንጂ የለውም

ተመርጦ ምናምን የለውም። እንደ በሬ በቃ ቀይ ቀይ ስለሆነ በቃ ቀይ መሆኑ ብቻ ነው የሚፈልገው፣ ቀይ ስጋ ሲሆን ጥሩ ይባላል። እሺ ስንት ነው? እንት ነህ ስምንት እንግዲህ በ

እንግዲህ ተመልካቾችን፣ ያው ግብይትም እንግዲህ ዘምኗል። ስለዚህ በእጅ ካሽ ትንሽ ከፍ ያለ ገንዘብ ሲሆን አንከፍልም፣ በቃ ንኪዩ። እሺ፣ እንኳን አደረሳችሁ። እሺ፣ በሶማሌ ቦሌ ሚካኤል እንግዲህ ተገኝተን የሶማሌ ባህላዊ ምግቦችን የተመለከተ እንዲሁም ደግሞ የተለያዩ ነገሮችን እየቃኘ ነበረ። ከኛ ጋር አብራችሁ እንደነበራችሁ እናምናለን።

እሺ ደርሷል መሰለኝ። ተመልካቾቻችን እንግዲህ አሪፍ የግመል ስጋ ተሰርቶ እንደመጣ እናምናለን፣ እና ፈይሰል እንግዲህ ታጣጥማላችሁ። እኔም አንድ ቀን የግመል ስጋ እንግዲህ ከለመርኩ በኋላ የምበላ ይሆናል። እንግዲህ ታጓጉኝ ነው እየበላችሁ አጓጉኝ። እንግዲህ ተመልካቾቻችን እንግዲህ የግመል ስጋ በጣም ነው የሚያምረው። እንግዲህ እኔ የለመርኩ ቀን በደንብ ላጥላጥ አድርጌ የምበላ ይሆናል ማለት ነው።

የግመል ወተት ያው ጣዕሙ ትንሽ ይከብዳል ለጀማሪ ሰው ትንሽ ይከብዳል። ጭንጭስ የማለት ጸባ ያለው ግን በጣም ሀልዚ ነው። ከሌላው ወተት ይመከራል ጥቅም አለሁ። ብዙ ሰዎችም አሁን ስንገዛው ወተት ራሱ ያሉ በጣም የሚገርም ጥቅም እንዳለው ከጤናም ጋር ጥቅም አለው። ሀልዚ ነው በቃ በጣም ነው መወዱ። እናመሰግናለን። ሰላም፣ መልካም በዓል። አሜንላችን እየበላችሁ እንዲ ይሄን ነገር እኮ አላጋመሳችሁት ብሉ እንጂ

ኢዳላድሃ አረፋን በአዲስ አበባ በርካታ ሱማሌ ወንድምና እህቶቻችን የሚኖርበት ሰፈር አቅንተን ተወዳጁን የግመል ስጋ እና ወተት በጥቂቱ ተዛዙረን ቃኘን። መቼም የግመል ስጋ ያለረፍት በቦሌ ሚካኤል ሰፈር ሲሸጥና ሲገዛ ማየት ብርቅ አይደለም። ስጋውም ወተቱም ይሸመታል። እኔም ወደ ሰፈሩ ስደርስ ወዳጆቼ ያስተዋወቁኝ ሰዎች ጋር አሁኜ ሰፈሩን ቃኘው ስጋ እና ወተት ገዝቼ ተገባብዘን በመልካም የበዓል ምኞት ተሰነባበትን። ሰላም።